ማስቆረጥ ውስጡ ያለዋላን ሁሉ የሚንቅሪስ ግን ሞት ሞት መኖር ፈልጌ ማስቆረጥ ፈልጌ አይኑ አይሆንም፣ ፈራውኝ ሳትወልጅ ምናምን ጥሩ አይደለም ብለው እንጂ እግዚአብሔር ምስክር በህይወት የምኞቴ አንደኛ ጡቴ ማስቀነስ፣ ጠላቴ እሱ ነው። ጀርባይም እንደዚህ ጎበጠው በጡቴ የተነሳ ነው። የሚመጣው ምንም ሳለብስ እዚህ ጋር ነው የሚመጣው፣ ግንባሬ ጋር ቤት ታ ይባል እመቤቴ። ጋይስ እ እንደ እናንተ ሰ ወገቤ ታመመ። እስኪ ትልልቅ ጡት ያላቸውን ሰዎች ጠይቋቸው። ዲቦራ ጡትሽ ትልቅ ነው። እኔ እንጃ። አዎ፣ ይመስለኛል። ትንሽ አይደለም፣ እንደኔ ይሆናል። እንደኔ አይሆነ አይሆነ። አዎ፣ አልኩሽ። እኔ ጡቴ ትልቅ ነው ያምራላላለም። አይ አንቴታጋይሰ መሀል ላይ ገብታችሁ አቦቦቦቦ ትበሉበት። አሁንም ጡት የሌላችሁ እንደ ወይ ገብታችሁ ቦቦቦቦ በሉበት። በሁለት ሳምንት ተሰርቼ እያረፍሽ ነው ኑሮሽን የምትኖሪው አላየሽኝም። ስሰድባችሁ ስሰዳደብ፣ አቤት የሰው ፍቅር የሰው ፍቅር ይስጥሽ። እንዳለ ልብ ነው። ይሄ ነው እያቃጠላችሁ ያሉት። ያምራል። እዚህ ቆየ ቪዲዮ ቆይ ቪዲዮች ል ዝም ብዬ ነው ሰርች ይገባት እናንተ ስለ እናንተ ይህ ቆሾ ቆንበሮ የተዉትኝ የሚቃጠለው እናንተ ፍቅር ስላሳያችሁ ነው። እኔ እየተሰደብክ ያሉት። አትውደዱኝ፣ አትውደዱኝ። ጋይስ በቃኝ። እናንተ ፍቅር አመሰግናለሁ። አትውደዱኝ፣ ፕሊስ፣ አትውደዱኝ። ጋይስ፣ በመድኃኔዓለም አትውደዱኝ። ይሄም ኦልዌይስ እንዴት ነህ? አትወደዱኝ። እናንተ ስለወደዳችሁኝ ፍቅር ስለሰጣችሁኝ ነው ህዝቡ የተንጨረጨረው የተቃጠለው። ፕሊስ ፍቅራችሁን ቀንሱት፣ በመድሀኒዓለም ፍቅራችሁን ቀንሱት እና ወረተ ያትበሉ ጋይስ። እናንተ ይትሙት፣ እናንተ ናችሁ የምታሰድቡኝ። እናንተ ስለወደዳችሁኝ ነው የተቃጠሉትኝ። አቴንሽን ለእኛ እየተሰጠን አይደለም፣ ለእሷ ብለው ነው እየተሳደቡ ያሉትኝ። ለዛ ነው ማሮቼ እየተቃጠሉ ያሉት። ዋን ዜሮ ቤታ ዋን ዚሮ ዋን ዚሮ ማርያምን፣ ጋይ ጋይስ ሰውነቴ ነው። ቤት አፈላሽ ገና እግሬን ሰቅዬ እራሱ አፍሽ ውስጥ በጨመረው ደስ ባለኝ። እግሬ ቢደርስ ከስክሪኑ ወጣ አፍሽ ውስጥ በጨመርኩት አፈላሽ። እናንተ ያለ ስሜ ስም ስትሰጡ ስትሰዱን ቀንና ማታ ስትሉ መታገዝ የራሱ ትልቅ ነገር ነው። አታፍኑን፣ ትንሽ እንኳን እካክ ይቃጠሉ እንወድሻለን ሻማለምታስታርቂ እዮም ዋና ማን ተጣልቶ ነው? ቲክቶክ ላይ ዘንድ ተጣልቶ እንታረቅ ምናምን አለፍ ዲቦራ ሰው ተጣልቶ ልናስታርቅ ነው ምናምን መታረቅ መጣላት ሚስኪኖች አንድ ልብስት ስሰው ተጣልቶ ምናምን ይታረቃል ምናምን ቲክቶክ ላይ እኔ ይገርመኛል። ራሱ ሰው አስታርቆኝ ዩኒቨርስቲ የለቀቁት ራሱ አሁን ያንገበግበኛል። ሰው አስታረቀኝ ሰው አስታረቀኝ ብዬ ዩኒቨርሲቲ እንኳን አይደለም። ሌላ እርቅ ደግሞ ጋይስ፣ ሽፕለው እንደ አላሪ ይታይሻል ዲቦራ ዲቦራ። እኔ እኮ ብቻዬን ግን ሺ ነኝ እኮ ግዛ ማ እንደው ማይሉት ጉድ የለም። እሺ እንደው አትለወጡም። በሁለት ሳምንትም ጠፍቼ ስመጣ አትለወጡም፣ ያው ናችሁ። ኧረ ፕሊዝ እንደው እንደው ለውጥ አሳዩ፣ የሆነ ለውጥ አሳዩ። እግዚአብሔርን ተለወጡ፣ ምስጋና ንኪ። አዎ ማሪ፣ አታየውም ጡቴ ተሰርቶ፣ እስኪ ሹለቱ እራሱ በጣም በጣም ነው ማሪ፣ ያሰራሁት። አታይ እንደዚህ ስለምለብስ አያስታውቅም። ስለማያስታውቅ ነው እንጂ ሲጀምር ምን ብሎ ጻፈልሽ? አለ ነይ። እንጃ የሆነ በቃ ነኝነኝነኝነኝ እሱ ነው። እኔ ምን አውቅልሽ? አለው ጻፈው። አስራ ዘጠኛ ባሱ አሻፈን በሉ አጻፉ። ቢደጋግማችሁ አውርታችሁ አውርታችሁ ለአንድ ሳምንት ሲደክማችሁ ታቆማላችሁ። ከዛም ሌላ ርዕስ ታመጣላችሁ። አለቀ ደቀቀ፣ አራት ነጥብ። እሙሙ ሁሉ ተወጥራለች። ምንድነው መጨቀጭቆኝ? ሙሉ ተበላበት። አንድ አጀንዳ ይመጣል፣ ስለሱ ታወራላችሁ። ስለ ጠንቋያ ልጅ ተበላችሁ፣ ጨረሳችሁ። እሱ ወሬ ስለና አብረሽ ወሬ አለቀ። አብረሽ ሊያገባ ነው ውድለት ዱባይ ላይ ምናምን አለቀ አለቀ ስ ወሬ። እኔ ለምን እሰደባለሁ? ቤታ አብራኝ ትሰደብ። አጥንቴ መሸከም ስጋዬ መሸገም አቅቶታለሁ። በቃ ይሳደቡ ይበሉ። እንደ ምን አርጌ ነው የሚሉ እንዲቦራ አንድ ሳምንት እኮ ነው ወሬ ጋይዝ። ከዛ በኋላ ቤታ የምትባል ይሄ ወሬ ይረሳና ሌላ አጀንዳ ይመጣል። ከዛ ደግሞ ሙሙ ላይ ታቱ ተነቅሻለሁ ጋሻና ጦር ይዤ ላለሁ ደግሞ ስለሱ ያወራሉ። ደግሞ ሻቦላ አስገብቻለሁ ስለ አስገብታለ ሻቦላ ብላችሁ ደግሞ ትመጣላችሁ። በቃ ያለ ነገር እኮ ነው ስም መሰጣጠት። እንትና ሸርሙጣላት እንትና ከንትና ጋር ተኝታለች እንትና እንዲያርጋለች የተለመደ እኮ ነው። ቴንክ ዩ ጋይስ በትሪፕ ለሶስት ሺ አስገብላ ብለዋል ማለት ያምጣሉ። ምግብ በልቼ አይቼ ስላደኩኝ እንደ አንዳንዶቹ በሽሮ እና በጎመን ቅጠል ተገርፎ ያደጉ ዛሬ ምግብ ሲያዩ አጋሰ ሲመስል ብርቅ ይመስላቸው ቂጣቸው እስኪሰነጠቅ የቂጣቸው ፍንክት እስኪታይ ነው የሚበሉት። እኔ ቤት ተጨራሽ ዩቲብ ላይ ቁጭ ብዬ ምግብ ምን ነው ምን ነው ምን ነው ምን አረኳችሁ? ቤታዬ የሆነ ነገር ይሄርሽ ምናምን እያሳየሽን ይሄርሽ ምናምን በሉ እንጂ፣ ጭራሽ እህል ቁጭ ቤት ተዘብዝፌ። እኔ ከዚህ በኋላ አጋሰስን እቃወማለሁ የሚል አጋሰስን እሽሽ፣ ጋላሬ ሙሉልኝ። አጋሰስን እቃወማለሁ የሚል አዲስ መፈክር አወጣለሁ። ዝም ብሎ ማግበስበስ፣ ስድስት ሰባት እንጀራ እየጠቀለሉ ባሎቻችሁ ትተዋችሁ ሄዱ ነው የሚል መፈክር አወጣለሁ። በቃ አለቀ ደቀቀን። አንድ ላምብም ሲፈን ቲንክ ሶ ማች ይ ፍቅሮች የሰወዳች ልክ የሆነ ነገር ሲሰድቡኝ እኮ እናንተ የምትመልሱልኝ ወይ ናቅቷል። እባክሽ ልጆችሽን ሰብስቢ ዛሬ የተናገሩትን ነጋ ማሰብ የተሳናችሁ ቱርክ በጣም ደህና ናት፣ ወ በጣም ምርጥ ናት። በጣም ባይዘዊ ያው ከሀገር ቢወጣ ኖሮ ጥሩ ነበረ። ትራምፕ ያው ከሀገር ከወጣ ሰው ወደ ዲፖርት ያደርጋል ተብሎ ከሀገር አልወጣም። እስቴት ለስቴት መዞር ይቻላል፣ ሌላ ሀገር ምናምን መሄድ አይቻልም። ካልሰማችሁ ሀበሾች ማለት ነው። በዚሁ አጋጣሚ ጣል ላርግላችሁ ቱርክ ኢትዮጵያ መመላለስ አይቻ እፍን እናንተ ጓዛው እካኬን ቆረቆሬን እያከብኩ እንዳልቀመጥ ወደ ሀገር አይወጣም። በዚህ አጋጣሚ ልንገርግ በተረፈ ደግሞ አትቅኑ አትቅኑ ገንዘብ አለን ነው አምትሉት? አድርጉትኝ። ወይ ቤታ ደሃናት በሉ፣ ወይ ቤታ ባለ ሀብትናት በሉ። ወይ አመት አመት ብጠፋስ? እንደው አመት ብጠፋ ምን ልትሉ ነው? ሁለት ሳምንት እኮን የጠፋሁት ሁለት ሳምንት ከሁለት ቀን። ስኪዝ ሚ ጋይስ ስታ ቤታ። እንደዚህ አይባልም እንደ አንዳንድ አጋሰሶች አቱኝ እኔ እኮ ብዙ ጊዜ አጋሰስ ከማየት የተነሳ እኔም አጋሰስ ሆንኩኝ። አስር በአስር ብር በአምሳ በአምሳ ብር ገዝተሽ ነው የምትለብሹ፣ የሆነ ሰውነታችሁ ምናምን ንቅሳ ሰርጀሪ እንትን ተሰርተሽ ነው እንትን አድርገሽ ልክ እንደሚያውቁ እኮ ነው የሚሆኑት። የድድብን ናቸው፣ ድድብ እኔ እግዚአብሔርን። ላይክ በጣም መሀይም አትመስሉኝም ነበር። ለካ እንደዚህ መሀይም ናችሁ። ሪከቨር ራሱ የሚደረግበትን ነገር እንኳን ማያቅ መሀይም አስተሳሰብ ያለው ሰው ቁጭ ብሎ በአሽሙር ስለኔ ሊያወራ እግዚአብሔር ስንቱን ታዘብኩት። እኔ አሁን እግዚአብሔር ምንም አይመስለኝም። ለምን ብዙ ስም ሰጥተውኛል። ኢቭን ከአጎቴ ጋር እኮ አድርገው ሹገር ዳዲዋን ያሉ ማህበረሰብ ናቸው። አሁን ከዚህ ህዝብ ምን ትጠብቃላችሁ? ጌም ልጫወት ነው ከዲቦራ ጋሽ፣ ይሄ ውሻ አጎቴ ለጥፎ ከኔ ጋር አድርጎ ምድ በሹገር ዳዲዋናት ያላችሁ ናችሁ እኮ እናንተ ቆሻሾች ናችሁ እኮ። ብዙ ነገር ነው ስም የሰጣችሁኝ እኔን ለመጣል። አይሳካላችሁ በላችሁ አዎ፣ ትቀናላችሁ ትቀናላችሁ። ኦቬስ ነው በቃ፣ ግልጥ ያለ ቅናት አለባችሁ፣ ቅናት አለባችሁ። እኔ እንደናንተ ቤቴን እየጎለጎልኩ አሉባልታ እየጎለጎልኩ አላወራም። ከቦይፍሬንድ ጋር ብጣላ ዝም ብጫቀ ዝም ሁሉን ገመናችሁን አደባባይ ለገንዘብ ብላችሁ የልጆቻችሁን አባት ታማላችሁ፣ ምንትላላችሁ ገመናችሁን አውጣታችሁ ታወጣላ ታወራላችሁ። እኔ እንደናንተ አይደለሁም፣ ይቅርታ አድርጉልኝ። ቲክቶክ ስፈልግ መጣለሁ፣ ሳልፈልግ ደግሞ አልመጣም። ምን ምንድን ጡትሽ? ኧረ በእግዚአብሔር ጡቴ ጡቴ ጡቴ እኮ ይወርዷል። ጡቴ ደግሞ ጡቴ አላችሁ ከሰውነቴ ነግሬያቸዋለሁ። መቼም ጡቴ አይቀ መቼም ጡቴ አይቀንስም ብያቸዋለሁ። መቼም እዚህ ጋር ነው ያለው ጡቴ እሺ። መሀይም አትሁኑ። ለዚህ ነው መሀይም ናችሁ ምላችሁ በሰው ቅናት ያበዳችሁ ምላችሁ እናንተና ለቅ ለቅ አስተሳሰባችሁ እግዚአብሔር እንዴት እንዳስጠብኛውንማ እንዴት እንዳስጠሉኝ፣ መድኃኒዓለምን ትቀና አላችሁ። በቃ በጣም ድብን ያለ ቅናት አለባችሁ፣ ድብን ያለ ቅናት አለባችሁ ያስታውቃል። እኔ የምናገረው ባይዘው ለኮሜንት ለምናምን አይደለም። የምናገራቸው ሰዎች ጠንቀቀው ያውቁታል። ይሄ ለኮሜንት እነሱ ሙዳቸው ናቸው ስለሚጠሉ ምናምን ተከትለው ይላሉ። የምናገራቸው ሰዎች አላችሁ፣ የማውቃችሁ ሰዎች፣ ለእናንተ ነው ይሄን የምመልስላችሁ። ስሜን ስታነሱ ደግሞ ያኔ እኔን አያርገኝ እንዴት አድርጌ እንደምመልስላችሁ እንጂ ኮመንት ምናምን እግዚአብሔር አያበሳጨኝ። ብዙ ነገር ስላላችሁ አያበሳጨኝ። ከዘር በላይ የለም። ዘሬ ነው የቀማችሁ ማህበረሰብ ናችሁ። ለእናንተ እኔ ቦታ ማልሰጣችሁ። አቤል ኒንጃ ጋይስ። ግን ግን የሰው ልጅ እኔ እኮ እኔ እኮ ጋይስ፣ እንዴት ነው የሚችሉበት? እንዴት ነው የሰው ልጅ የሚችልበት? አንዳንዶቹማ በውስጥ የሆነን ሰው ምት ምት ምት ምት ምት ቡጭቃ አድርገው ከዛ ልውጥ ብለው የሆነ ነገር ይሆናሉ። ኦማይ ጋድ እኔ እኔ እግዚአብሔርን እኔ አሁን የሰው ነገር ሊያስገርመኝም አይችልም ከዚህ በኋላ እግዚአብሔርን። እምት አብራችሁ አምታችሁ ክትክት አድርጋችሁ በውስጥ ከዛ በኋላ ግልብጥ ማስመሰል። እኔ እኮ ለዛ ነው እኮ አስመሳይ ሰው አልወድም። በደቂቃ ነው መበወልካችሁ። አስመሳይ ሰው አልወድም። ፍለፊት የሚናገር ሰው ነው እኔ የሚመቸኝ። ፍለፊት አስመሳያቱ ነው ልወደዳይ ባያቱ ነው እግዚአብሔርን ልወደድ ባይ የጠላት የጠላት ወዳጄ ነው። እንዲህ አይነበቅ ነገሩ ሰው ይታዘባል። እናንተ በእናታችሁ ስም አትጥቀሱብኝ ትና ገለምን እኔ እንደሌላው ክፉ አይደለውም። ለሰው አስባለሁ። እኔ ዩቲዩብ ጀመርኩ ማለት ሰዎች እይታቸው ይቀንሳል ወደ እኔ ይመጣል። አሚን እንደሌላ ሰው መሰልኩን የቤታ ስሜቴን የማዳምጥ እንጂ በስሌትም በእንደናንተ ጎንትም እጓዝ አይደለሁም። እንዲ ፍረታቸው ጋይሳ ሲሆን ተቀመጪ ቆሜ እንዲ ድማ እናባ እና ነው የምታስቆሚ የምታስቀምጠኝ በቃሽ ቤታ የሸብሽ ይበላሻል። ብዙ ሰዎች ጨጓራቸው ተቃጥሯል። ሚከስ እነሱ ቂጣቸው እስኪቀደድ ድረስ በልጅነታቸው ያጡትን እህል እየበሉ ተድቦል ብለው ቤታዬ ለምን ለምን ራስሽን ጠበቅሽ በሚል ተነሳስተዋል። ወይ እኔን እንኳን አሳማት ነኝ ምን ቆንጆ ይቅርታ አርግል። ብዙ አሳብ አይተናል። ይሄ ቅናት ነው። አሁን ብሎክ ባደረገ ቤታዬ ብሎክ አውጪ ልትለው፣ ዝም ብላ አድበ። ተቀመጥ እና ተመልከት፣ መሄጃ የለህም እኔ ከሆዳም ከተባልኩ እንደናንዳንዶቹ ምን ሊባሉ ነው? አጋሰስ። እኔ እስከ ስንት አንዴ ነው የምበላው? አንቺ በታዮ ተገናኘና፣ እኔ እስከ ስንት ከስንት አንዴ ነው የምበላው? ልጆቻቸው ኛ ኛ ኛ እያሉ ቤጣቸው እስኪቀደድ የሚበሉት አናቅም እንዴ? አናቅም እንዴ? ቤተሰብ እኔ የማውቀው ድሮ ወላጆቼ ቀድመው ለልጆቻቸውን የሚያጎርሱትኝ የአሁኑ የአሁኑ ጉድ ለራሳቸውን ቂጣቸው እስኪሰነጠቅ የሚበሉት። ጎረምሳ እንኳን ሕጻን ልጅ በወጥ ተለቅልቆ ቢያገኙ ከነ ጫማው ከነ ቆዳው ከነ ሰባት ዓመቱ ነው ጠቆልለው የሚጎርሱት። ተረጋጉ። አይኖ፣ በልጅነታችሁ ስጋ አልበላችሁም፣ እናቃለን። ሁላችሁ እናቃለን፣ እናቃለን። ፍየል አላረዳችሁም ሰው ቤት ሲታረድ ፍየል እናንተ አንገት ያዥ ነበራችሁ፣ እናውቃለን። ሶኬ ምንም ማለት አይደለም፣ ግን ተረጋጉ። እህል ባሳደገ ወገብ አገዱን የምትሉትኝ ትክክል አይደለም። እንዴ የሽሮንል እኛ ላይ ነው የምትወጡትኝ? እህ ማታ በጠቅም አታማችሁ ታድራላችሁ ጠዋት ስትመጡ እኛ የፈረደብን መሄጃ የለንም ላያችን ላይ ታጋሳላችሁ ተረጋጉ አመሰግናለሁ አጋሰስ ስላልከኝ ልጅ ነው ሁሉ ማብራሪያ የመለስኩልህ አጋሰስ ብሎ ለሰደበኝ ነው ጋይ ሁሉ ማብራሪያ የመለስኩለት አመሰግናለሁ በቃኝ ሼፔ እንዳይበላሽ ስታፕ ቤታ ብዙ የሚቀላ እና የሚቃጠሉ ሴቶች አሉ እረፊ

እንዴት ስጨፍር ምን እንደነበረ ብዙ ነገር እናንተ አሁን ብርቅ ሆኖባችሁ ነው በልጅነታችሁ ወጥታችሁ ለብሳችሁ ያላያችሁ ሰዎች ሁሉ ነገር ብርቅ ይሆንባችኋል ችግር የሆነብን እኮ እሱ ነው እዚህኛው ስልክ ሌ ነው ነገር ላሳያችሁ ነበር እኛው ነው ማሬ ነው ደግሞ አጭር ነው የለበስኩ ሌላ ግን ፍራም ነው እጁ አቤት ግን አቤት ግን አቤት ግን አንዳንዱማ እኮ ውይ፣ ውይ፣ ውይ፣ ውይ የሰውን ቅናት የሰውን ቅናት ዛሬ ነው ያየሁት። የሆነ ሰውማ አይኑ ቅልት ትባል ለምን እህል ይወዳል መጠቅጠቅ አጋሰስ ነው ደግሞ መግሳትም ይፈልጋል። ሁለት ወዱ አይሆንም። አጋይዝ አጋሰስ፣ አጋሰስ ወይ መሆን አለብህ ወይ ደግሞ እህልህን፣ ሆድህን፣ አንጀትህን ቁጥር አድርገህ ፈስህን ጠጥተ ሆድን አንጀትህን ቋጥረህ እህል መቀነስ እግዚአብሔር አጋሰስ ከሆናችሁ አትከሳም። በቃ አጋሰስ ነው፣ አጋሰስ ነገር፣ አጋሰስ ነገር እንዴ እግዚአብሔር እንጋይ አያስቅም እኮ የእውነት ይልኮ ነው። ቅናት እን እንትናችሁ ሰው በአንድ ጊዜ የድድብ ይድድብናቸው ሰው በአንድ ጊዜ መሳ እጅ እጄ ሽም ከስቷል። አሁን እጄ እንዳው ጋይስ እጄ አሁን ይሄ ይሄ እንዲህ የተዘላዘለ እንደው እግዚአብሔር ምስክር ሄደው እኔ ታዘብኩት፣ እንደው ስንት ታዘብኩት። እጅሽ ራሱ ቅጥን ብሏል። ይሄ እጅ ራሱ በጥፊ ብልግ ድንግልናሽ ነው የሚበጥሰው። አዳሚ አንዴ በጥፊ ብልሽ ራሱ ድንግልናሽ ነው የሚወሰደው። አዳሚ ምን ሽርህ ነው? ምሰብርልህ በአንድ ጥፊ በዚህ እጅ ብልግ እግዚአብሔር እርእርራ ሀበሻ ማለት ተምላክ አይናቸው ቀልቶ ኢንስታግራም ላይ እኮ ማለት ነው። አንደኛ እኮ ተከታታዮች እነሱ ናቸው እኮ ቱወርክ ሳደርግ አብሬያቸው ገብቼ ስጨፍር ተከታታዮቼ እኮ እነሱ ናቸው። አድናቂዎቼ እነሱ ናቸው። ኖ ጋይ ኖ፣ አይደለም አሁን እኔ ደግሞ አሁን ደግሞ የሚወጣ ፊልም ላይ ደግሞ ስታይ አይ ስለሱማ ያወራ በደማችሁ ደግሞ ይፈሳል። ውህ የዛን ጊዜማ ማ ደማችሁን ነው እንደ ጽዋ የምትራጩትኝ። አይ መከራይ! አይ መከራይ! አምላኪ ወ አይ መከራይ! ካፊያ መለጠኝ። አይ መከራይ! ደማችሁን እንትን ነው የምትራጩትኝ። ያኔማ ከባድ ነው። ይህ ማህበረሰብ አይረምረምት በወረኒ ሰላጣ ነው የምበላው። እሱንም ተብኩትኝ በቃኝ። አንጀቴን ቁጥብ ይዋለሁ በእናንተ ስድብ የተነሳ ቡሊ ሰው በማረጋቸው የተነሳ ጥሩ ነው ላያደረጋችሁል ለእኔ ምክንያቱም ቀጭንም ሆኜ በህይወቴ አይቼዋለሁ፣ ወፍራምም ሆኜ በህይወቴ አይቼዋለሁ። ግን መሳደባችሁ ለእኔ አጠነከረኝ፣ እንድለወጥ አደረገኝ። እግዚአብሔር ወደ ራሴ እንድመለስ ንዴ የድሮ ቤት ታይታለች እንደ ለራሴ የሚያስታውሳችሁኝና አይከፋኝም። አመሰግናለሁ ነው ምላችሁ፣ አመሰግናለሁ መጋኛ መጋኛ ምን ወይኔ፣ የሀገር ልጅ አለ ሕክምና ጠፋ። ዲቦራ ካለሽ ላኪ በሏት፣ ከነሱ ጋር እየሳ ቡዳዎች ነው እኮ እኔ የከበቡኝ። እኮ በጣም ነው እኮ የሚያውቁት። ጋይስ አሁን ተናገሩ፣ ምን አይነት ፓንት ነው ያረኩት? ሳታዋሹ፣ ሳታዋሹ አሁን ምን አይነት ፓንት ነው ያረኩት? ቀይ መለሳችሁት። የኔ ቡዳዎች፣ ቡዳ ናችሁ እኮ እናንተ። ወይ ለዚህ እኮ ነው የምወዳችሁ። አልጋይ ቤት በኩል ያለው መተተኞቹ በቀይ አወቃችሁት። የማታውቁት ነገር የለም፣ እማታቁት። እኔ ግን ለምንድን ነው ተስማምታችሁ የማትሳደቡት ነው አሁን ግራ የገባኝ? ተስማሙና አንድ ላይ ተስማሙና፣ እውነት አሳማኝ እንዲሆን ፒንካላለ አሳማኝ እንዲሆንላችሁ ተስማሙና ተሳደቡ። አርግዛ ነው እኮ ነው አርግዛ ነው፣ ተሰርታ ነው እኮ ነው ተሰርታ ነው፣ ኦዞምፒክ ፒክ መርፌት ወቅታ ነው እኮ ነው መርፌት ወቅታ ነው። ተስማሙና አንድ ላይ ብትሳደቡ ያዋጣችኋል። እና እኔ ማንስ ቢያማ ምን ይገርመኛል ለሀያሙ ነው እንዴ እኔ እኮ ቤታ ነኝ እንዴት አልታማም እንዴት በአሽሙር ስለኔ አይወራም ተራ ሴት መሰልኩ እንዴ እቺ ብለ የምታልፈኝ እኮ ሴት አይደለች ስለኔ የማይወራል በኩለለሊት ለለሊት ሁሉን የምመጣባቸው ሳንባቸው ሳምባቸው ላይ ቁጭ ብዬ በነፃ ነው ሳልከፍል የምኖረው እንዴት ስለኔ አያወሩም የምትጠሉትን ሰው እኳ አታወሩ የምትንቁትን ሰው እኳ አታወሩ። በአሽሙር ሙር ስለን የሚያወሩት ደግሞ የታወቀ ነው። በአንዱ ለመወደድ ሲባል አንደኛውን ግዴታ ለማስደሰት መሳደብ፣ ማማት፣ ስም መስጠት አለባችሁ። ለመወደድ ለማፈንደድ። እኔ እኔ ኩሩ። አቤት ጎንደሬ መሆን አንዳንዴ እግዚአብሔርን ለሌላ ምናምን ሳይሆን እኔ ሸዋ ምንም አለብኝ፣ ግን እኔ አማራንትን ስላለብኝ እኔ ኩሩ ነኝ። ለአንዱ ለማስደሰት ብዬ ለአንዱ ቂጤን አላፈነድድም። አላጨበጭብም። ይሄ ደግሞ ግልጽ ነው። አንዱ ደስ እንዲለው ተብሎ ማስመሰል አልወድም። ማርያምን ጉረኛ ብሆን ይሻላል። ገንዘብ አልጠይቅም፣ አላስጨንቅም። ራሴን እየተኮፈስኩ እየተጎረርኩ እሄዳለሁ። ስሚ አብርሽ ማለት ነው በጣም በጣም በጣም

ሰርጋለው ልንገርሽ በደንብ አድርጌ ላብራራልሽ ማለት ነው። እኔ ከሰማሁት ነው ተነስቼ ነው የምናገረው ማለት ነው። አብረሽ ይባላል። ሚስቱ እድላዊት ወይም ደግሞ ሊዲያ መሰለኝ ስገምት፣ ከዛ ኤደን ኤደን ነው እሱማ መሰለኝ። እና ባለፈው ከዚህ በፊት ቲክቶክ ላይ ከመጀመር ጋይስ እያብራራሁላን ነው ታይ አትበሉኝ። እኔ አልተሳደምኩ አልተጣላሁ፣ እያብራራሁላን ነው። ከዛ ቲክቶክ ላይ ነው ዩቲዩብ ሩታ ሚስቱ ሩታ ነው የምትባለው። ቲክቶክ ላይ ምነው ዩቲዩብ ከመጀመሩ በፊት ቤቱ ኦና ነበረ፣ ሲያውሩ ነው እኔ ማርያምን አሉ። እኔ አላቅም ኦና ምን እንደነበር እኔ አላቅም፣ የለውም ከዛ፣ ቴንክ ዩ ከዛ፣ ቤቱ ኦና ነው። ከዚህ የማዳም ቅመሞች የኔ እናቶች ወይ የኔ ዋሆች ሲያዩት ሰላም ናችሁ ሲል ቤቱ አንድ ላይ ማለት ነው ያው ሰላም ናችሁ ሁለት ያስተጋባል፣ ደናና ደህና ናችሁ ወይኔ አብረሽ እየ

ከዛም ምን ሆነሽ ኖሩ ታዬ ምናምን ብለው ሲጠይቋት ኮመንት ላይ ምናምን የማዳም ቅመሞች በእግር እየተራመድ ወይ ምን ነው እኛ እያለን በእግር ትራመዳለች ብለው ምን የመሰለ መኪና ገዙለት አሉ። ከዛ መጨረሻ ምን ነው ማሪ፣ ቆይ ቆይ፣ የማዳም ቅመሞች ለሱ እቤት እቃ አሟል የቤት እቃ ቲቪ ገዝተዋል። ከዛ ልነግርሽ አይደለ ከዛ ነገር ግሩፕ ተከፈተ አሉ። የቴሌግራም ግሩፕ ተከፈተ በደንበኛው ከዛ እህ የማርያም አልደረሰኝም እኮ ወሬ ሲመጣ ከጓደኛሽ ከትርፌ ተበደሪ፣ ከትርፌ ተበደራ ግሩፕ ላይ አጠራቅማ አሁን ሰርግ አሳዝኗቸውን የገዙለት ላይ ሰርጉ ደግሞ ሰርጉ ደግሞ ተቃዋሚዎቹ ጋር እሄድልሻለሁ። ሰርጉ ደግሞ ቅዳሜ ነበረ። የፈለጉት የማዳም ቅመሞች እራት ትፈልገዋል። ቅዳሜ ገባሽ ማርዬ? ቅዳሜ ላይ ኢጃዛ ቤት እንውጣለን ብለው ማዳም አታውቅም። ሊወጡ በጣም በጣም በጣም እኔ እንደተረዳው በጣም። ከዛ የፍርጁንም እነግርሻለሁ። የፍርጁን ምንድን ነው? ኮንተንቱ ምንድን ነው? የሚያደርገው ይጋባሉ ይለያያሉ፣ ይደባደባሉ። እንደዛ ነው ያየሁት። ያየሁት አንቺ ታነቃቂኝ። እኔ የለሁበትም። አዳምጪኝ ጸጥ ብለሽ። ከዛ ዲቦራ መጨረሻ ላይ ምን አደረገ? ሰርግ ልደግስ ነው አላቸው። አስር አበባ ለእኔም ለእሷም እየሰጣችሁ አላቸው። የት ዱባይ? እናንተ ሀገር ዱባይ። የዱባይ ጣጣ አልቃሻ ቀሚ ስንት ጉድ ያለባችሁ ታሪክ። ዱባይ ነው ዳሚ አሉ። ስሚ ማርያም ቅዳሜ ነው የምንፈልገው ማዳም። ከዛ ልጁ ምን አለ? ቅዳሜ ሶሪ ቢዚ ነኝ አላቸው። እሑድ ላይ በጊዜ እናደርጋለን። እሀ ሰርጉ ላይ ምን አለ ማርጌ? የእሱ ፎቶ ከባለቤቱ ጋር ቲሸርት ይሸጣል። ነጭ ነጭ ቲሸርት እሱን ለብሰውን ነው የሚያከብሩት ያለውን ነገር መበሽ የፍሪጁን ልንገርሽ እና አንቺ ትሄጂበታለሽ። ፍሪጁ ደግሞ ፍሪጅ ውሀ ሲጠጣሉ ሙኮሀኗሉ ከንፈሩ ይላላጣል አሉ የማ ያብርሽ በጣም በጣም ጣፍጣለች እሱ ልጅ ማለት ነው። ሲጠጣው ከንፈሩ ይላጣላሉ። አሉ የማዳም ቅመም። እኔ እናት በነፍስ ደረጃ እኛ እያለን እንደዚህ ትቃጠላለ ብለው፣ ምን የሚያክል ፍሪጅ፣ ፍሪጁ እኔን፣ አንቺን ጠላቶቻችንን ይጨምራል ይሄ የሚያህል ፍሪጅ ገዝተው በክብር አገለገሉት ሰጡት ነው የምልሽኝ። ጋይ ስሪፕልፍ

በምን ነበረ ሀያ ሀያ ምነው ሁለት መቶ ሁለት መቶ ድርሃም እየከፈልሽ የምትገቢው። ተቃዋሚ ተከራክረው ቅናሽ ተደርጎ በነፃ ሰርጉ እንዲገባ ተደረገ። በምን ተነስቶ እንደሆነ ታውቂያለሽ? በተቃዋሚ ማር፣ እግዚአብሔርን የምረ ይንኮ ደሞች፣ ከዛ አብረሽ በቀጣይ ቀን መጣና በገንዘብ አትግቡ እንደውም በነፃ አለ። በማን የተነሳ? በተቃዋሚ የተነሳ የማዳም ቅመሞች፣ እግዚአብሔር ይስጣችሁ በዚህ ይናርጋችኋል። እሱን ታይ። አንዲቱ ደግሞ ወጣችና እኔ ለአብረሽ ይሄ ወርቅ ነው የምሰጠው እያለች ይመስላል ለወገቡ ለሽንጡ ለዳሌው እያለች ይሄንን ወርቅ ትቆጥራለች አሉ። ከጠላት ደግሞ ከተቃራኒ አብሬሽን ከሚጠላ ምናምን የሺን ወርቅ ነው ትክክለኛ ወርቅ አይደለም፣ ፌክ ነው የሚል ወሬ መጣ። ይህን ያለው ነገር እስታውን ደስ ላይ ሊያዩት ምግባሉ። ይሄ አራናቸው ዝቤ ዝም ብሎ እየሳቁ ነው ያሉት። እመቤቴ አንድ የሚሳደብ የለም ዝም ብሎ ነው የሚሰቁት ስባል ወረኛ ነው የሚሉን እኮ ወረኛ። የልሻ ደጋፊያለ ማሪዬ፣ የሰውዬው እኮ ደጋ በይ። በጣም በጣም ትጣፍጣለች እያለ እኔ የሚያስቀኝ እኮ ማታ ገብቶ የሚሸነቁራት እሷን የማዳም ቅመም ደግሞ የእሷ ዳቦ ይረጥባል። ያችን ነኝ ምን አገባኝ፣ እንኳን ሰርጉ ላይ ሄዳለው አብረ የእንትና ቦታ ነው ይሄ። ማቲ ማቲ ጋ ጋይስ ንገሩ ማቲ ጋ ስለምትሉኝ ሄጄ ግት እንደምሰጥ አቡ በጣም ነው የምታስጠሉት። አንበሳ አዘጋጅቼ ማትረቡ ደደቦች። ገና ነገር እንኳን ቢሆን ይሄኔ አለቅላቂ ወሬ ቢሆን ታለቀልቁ ነበረ። ጥሩ ነገር እንደዚህ ሰርግ ሲሆን ግን አጠሩኝ። አፈር ያስፈላችሁ። አንበሳዬን ያዘጋጅዎት ለማን አባታችሁ ነበር እከካም አትነግሩኝም እኔ፣ ለአብረሽ እኔ አንሼ ላ በጣም ነው የሚያናድዱት። ዲቦራ፣ የእውነቴን ነው የምልሽ። በቃ አንበሳ አዘጋጅቼ ፕሌኑን አዘጋጅቼ ሊሄድ ብትሄጂ ትወርጂ ነበር። ነብረም ወርዶ ጌታ ነው ሄዳለሁ። ምን ችግር አለው? ወርጂ ነበር ማለት ለአብረሽ ነው። ሞረድ ማለት አማርኛ፣ ሞረድ ማለት ሞረድ ማለት ማለት አብረሽ ሰርግ ላይ መሄዴ ለእንትን ሌቭል ያወርዳል። ምንድን ነው ምን ሰው? እኮ ምንድን ነው እናትዬ ጠቅልል አድርጎ ጎርሶ ለመምጣት ደግሞ መውረድ መውጣት መነሳት አለ። ጋርጋ ትመጣለች አለቀ። የምንመውጣት መውረድ ነው። አመሳቤታ እናስገባቸው እንዴ የሁሉ አምጪ የምንልላቸው እንዲያውም ወጥተዋል እያሉ ነው። ወጥተዋል። ክለብ ናቸው ፕሪቪሌጅ ክለብ ናቸው። ይሁን